አፋጀፈዋለሁ እኔ። ነገ እንጠጣለን፣ ነገ ጠዋት በን ላይ ተለጠፈብሽ። ፎቶዬም ተለጥፏል። ፎቶ ከዚያ ወዲያ መግደል ነው። ሲጀመር ቅዱስ ቅዱስ በ በስመ አብ ወልድ ወመንፈስ ቅዱስ ወልድ ወመንፈስ ቅዱስ። እና ልጅቷን ስራ ተቀ ለምን እርጎ ትጠጣለች? አብራሁት እንዴ? ምን ነው እንደ ምነው? ታስደፋኛለች። እኔ የት እጄ ነው የምታስደፋሁት? ወደ እርጎ ነው የምጠጣው። ወደ እዛው ዝም የለብኝም

ያንን የት አለ? የምትጠጣበት ማንካው? ይኸው። በስመ አብ በሉ። መቼ ተከፈተና ነው በስመ አብ የምለው። እሷም እፍ እያለች ነው። እፍ በይ፣ እፍ በይ። እኔ የት አለ ማንካው? በምን ልጠጣ? እንዴ ይሄንማ እሷ ናት የምትጠጣው። ያ የእርሶ ያውና እዛ

አብረን እንጠጣለን። ያው እዛ አለ አይደለ እንደ ሌላ እሱም በኋላ እሱም በኋላ በኋላ እራት ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሐዱ አምላክ። ይንጣ መንፈስ ቅዱስ ይንጣ መንፈስ ቅዱስ መንፈስ ቅዱስ ራ ከኔ ጋራ አብራ ያለው መንፈስ ቅዱስ ለሁላችን ይሁን። አሜን አሜን በይ ጩክ በይ አሜን በይ ይm አሜን አሜን ቆይ ቆይ ቆይ እርሶ ከመ የእሷን ድርሻ አልወሰድ። ቆይ የእሷን ድርሻ አልወሰድ። ቆዩ እ ቆዩ መጀመሪያ በዝማሚ ያልኩበት ልቅመስልህ። ቆይ መጀመሪያ የእሷን ድርሻ አልወሰድ። እንዴ በዝማሚ ያልኩበትን ቀምሰው። አልቀመሱ እኮ በቃ ቀመሱ። ቆዩ በቃ እምላ ቆይ ቀናበኝ ማማ በቃ እንዴ! ቆዩ፣ እንደ ቆዩ፣ እማማ ዝናሽ እንደ አንቱ እረፍ ውስጥ

ልተዋብበጠበለየአማርኛ ተቃጠልኩ። ሰሞኑን አረቄ እዛ ያንችላሉ አዲሱ የተከፈተበት አረቄ ቤት አንጀቴ ቅጥላለት። ትጎስጡኝ ብሎት ቀጥታ እሺ አይሉኝም። በልጅ ያማካኘሁኝና ጠጣው። ምክንያቱም ሰሞኑን የጠጣውት አረቄ አንጀቴን፣ ቆሽቴን፣ ልቤን፣ ኩላሊቴን ምን ያቃጠለ ዘላለም ስትጠጣ አረቄ፣ ጠጅ ቤት እንዳይገባ ተብሎ ተለጠፈበው። አዎ፣ አቶ ዘካሪያስ ኪሮስ የሚባሉ ግለሰብ እዚያ አረቄ ቤት እንዳይገቡ ተብሎ ተለጠፈ። እዛ ጠጅ ቤትና አረቄውና ጠጅ ቤት በር ላይ ተለጠፈብህ። አዎ፣ ፎቶም ተለጥፏል። ከእዛ ወዲያ መግደል ነው፣ ይገድላሉ። ኧረ እኔ አልቀ እኔ ሲጀመር አልሄድም። እኔ እድሜ ለእርሶ በእርሶ ምክር አረቄ የደረሰበት ቦታ ሁለተኛ አልደርስም። ሁለተኛ እንደው እያመጣው እጠጣለሁ። አለቀኩ፣ አካካ አለቀ። የለም ሌላ አዲስ ላምጣ፣ ሌላ ከፍሪጅ ውስጥ እስረብ። ነገ ጠም ነገ፣ ምን ልጠጣ ነገ፣ ነገ ጠዋት አሁን በቃ፣ ነገ ነገ ጠጭ። አሁን በቃ፣ ነገ ጠጭ አሉሽ። ነገ ጧት፣ ነገ ነገ ጧት፣ ነገ ነገ እንጠጣለን። አሁን በቃ፣ አሁን ነው ያማረኝ። አሁን የጠጣ አባት ቀዳ ቀዳ ሞላ፣ እና ጠጣ። አንተ እኔ ጠጥቻለሁ። አልጠጣሁም። የለም አለቀ አለቅናች ኮረንቲ እዛ ታል ልጅቷ ኮረንቲ ትጎትታለች። አታዘጋ አፍር እዩ። ነገ ጠጣለሁ። ነገ ስጫቸው፣ ለእሳቸው እኔ አደፋዋለሁ። ነገ እንጠጣለን፣ ነገ ጠዋት ቁጭ በይ ቁጭ በይ ይሰጡሻል እኮ የበ እኔ አፈራደዋለሁ አለው። ቁጭ በይ ቁጭ በይ ማማ ቁጭ በይ ይሰጡሻል። ቁጭ በይ ጎበስ። አዎ በቃ ቁጭ በይ። ነገ ነገ፣ አሁን አንድ ተከብቶ እሱ ጠጣ፣ ልጅቷ አልጠጣችም። ነገ ነገ ነገ ጠዋት፣ ነገ ጠዋት እስኪ ይቀመጥና ጠዋት ነገ እንጠጣለን። እንካ አስቀምጥ። እዛ እንካፈር እየወጣ አስቀምጥ እንደው ዛሬ ደግሞ ምነቷ አሳብደው ሰደዱ። አተደፋቸ ቀደደች ውሰድና፣ ጠዋት ጠዋትን እንጠጣለን። በአባት እማማ ዝናሽ፣ አሁን እሷ የምትለው መቅደላዊት ትንሽ እስቲ ጥርሴን ላንቀሳቅሰው። ማስቲካ የምገዛበት መቶ ብር ነው የምትለው፣ ይሰጡሻል። እሺ፣ አሁን ወደ ልቤ ተመልሻለሁ። እንኳን አረቄ ልጠጣ ቀርቶ አረቄ የመጀመሪያውን ፊደል ራሱ አልጠራም፣ አ አልልም። ያ አልፎ አልፎ ቤት አምጥቼ ልጠጣ እችላለሁ። አልፎ አልፎ እዚህ ቤት አመጣለሁ። አረቄ ቴት ያው ፈልጌ ነው ገና አላወቅኩም፣ ቴት እንደማመጣ። ቴት ሀገር ፈልጌ ነው የምታመጣው? መንግስት ነው ያዘጋው። ሰው እየጠጣ እየሰከረ ስራ አበላሸ ብሎ መንግስት ነው ያዘጋው። አንቺ ላሉ ነው ያዘጋችሁ። አንቺ ላሉናት ሰው መጠጥ እየጠጣ እየሰከረ ስራ አበላሸ፣ ስራ የሀገሩ ስራ ተበላሸ። አ እማማዝናሽ አው እየተጫወቱ ነው። ደሞ ሳቾፊ እንዳጠጣ እንዳጣጣ አራኔ ትቻለው ሐሳብ አይግባሽ። አ አይጠጡም አይጠጡ፣ አይጠጡም፣ አይጠጡም። እርጎ ነው የሚጠጡት ትሳቸው እንደው በታይ። አንበሸበሽዋት፣ አንበሸበሽዋት ልጃችንን። እርጎ በእርጎ ቤቱ እንዳለ እርጎ በእርጎ ነው በቃ እንዳለ አጠጧታው፣ ለመቅደላዊት አዎ፣ እማማ ዝናሽ ንገሯት፣ ንገሯት። እማማ ዝናሽ ለእንትና ንገሯት፣ አጠጥቻታለሁ በሏት። እርጎ ጠጥቻለሁ፣ ለልጅሽ አጠጥቻለሁ በሏት። ንገሯት ንገሯት። ይሄ የማን ፎቶ ነው? እማማ ዝናሽ እንዴት ነው የሚያምርቦት ግን ይሁት፣ እስቲ መልኮት እ እን አንቱ እንደዚህ ያምርቦታል። አቤት ውበት አቤት ውበት አቤት ውበት አቤት ውበት አቤት ውበት አቤት ውበት። ደሞ ወፈሩ ደሞ ወፈሩ ወፈሩ። በጣም ወፍረዋል። ይሄው ይኸው እማማ ዝናሽ መልኮትን ግን ያውቁታል። በደንብ በመስታወት እንደዚህ